ሰላም ጤና ይስጥልኝ ውድና የተከበራችሁ አድማ የተመልካች ቤተሰብ እንደምናላችሁ ባላችሁበት ሰላማችሁ ብዝት ይበል። በተወዳጁ በኖላዊ ድራማ በክፍል መቶ ሁለት ተከስተናል ማለት ነው። አሁን ላይ እንግዲህ የተደባበቁት ነገሮች ሁሉ ይፋ እየወጡና እየጸዱም ይገኛሉ ማለት ነው። ወይዘሮ ባዩሽ እንግዲህ ሜላት ላይ ያደረገችውን ጥቃት እንግዲህ በይፋ ለአቶ መስፍን ተነገረው ማለት ነው። ይህም እንግዲህ የተነገረው ወይዘሮ ባዩሽ እስር ቤት ከገባች በኋላ ነው። እስር ቤት ስለገባች እንግዲህ ምንም ሊያደርጋት አይችልም በማለት እንግዲህ ተደብቆ የማይደበቅ ነገር ላይ ስለደረሱ እንግዲህ ወይዘሮ ሜላት ለባለቤቷ እንግዲህ ባዩሽ ያደረገችውን ነገር ሁሉ አንድ ባንድ ነገረችው። ማመንም አቅቶታል እንዴት ነው እኔን ለካ እንዴት ደብቁኛላችሁ ሁላችሁም ሰምታችሁ? በማለት እንግዲህ አቶ መስፍንም ተናዷል ማለት ነው። ነገር ግን በመጀመሪያ በማስጠንቀቂያ እና ነበር የነገረች ማለት ነው፣ ወይዘሮ መይላት ማለት ነው። እናም እንግዲህ ምናሴና ሰላም እየእጅጉን በጣም ደንግጠውም ነበረ። እናም ለሀና ስልክ በመደወል እንግዲህ ወደ ቤት ቶሎ እንድትመጣ ብለው ነበር፣ በባለፈው ክፍል የተቋረጠ ያለቀው ማለት ነው። እናም እንግዲህ ሀናም እንግዲህ ምን ተፈጥሮ ነው እማዬ? ምን ሆነች ብላ እንግዲህ ከእዝራ ጋር ነበረች እና የግድ ወደ ቤት መሄድ ስላለባት እንግዲህ ወደ ቤት ሄዳ ጉዳዩን እንግዲህ፣ ሀና እዚ ቤት እንግዲህ አንቺንሽ ተሰሚነት ያለሽ እና አባዬን ልታረጋጊው ይገባል፣ አንቺ የምትዩን ነገር ሁሉ ስለሚሰማሽ በማለትም እንግዲህ ምናሴና ሰላምዬ ለሀና ይነግሯታል ማለት ነው። ለእኔ ቆይ ከእናንተ እንዴት ነው እኔ ተሰሚነት የሚኖረኝ? እኔም ልጅ፣ እናንተም ልጅ፣ ለእኔ የተለየ ነገር ምንድን ነው በማለትም ነበር። ቢሆንም ለአንቺ እንግዲህ ከበፊትም የሆነ የተሰሚነት ቦታ አለሽ እና እባክሽን፣ አባዬን ልታረጋጊው ይገባል በማለትም እንግዲህ ሰላምና ምናሴ ለሀና ይነግሯታል ማለት ነው። ሀንዬ ምንም ችግር የለም እሺ በማለት ነበር እንግዲህ ከአባቷ ጋር ንግግር በማድረግ አባትየውም በቃ እናንተ ከኔ ተሽላችሁ ስለተገኛችሁ በጣም ደስ ብሎኛል ብሎ እንግዲህ በልጆቹ ሲደመምም ተመልክተነዋል ነገር ግን ባዩሽን ሄጄ አያታለሁ እጠይቃታለሁ በማለትም እንግዲህ ለምንና እንዴት እንደዚህ እንዳደረገች ሄጄ ማየትም መጠየቅም ማጣራትም አለብኝ ብሎ መስፍን መሄድ አለብኝ አለ እናም እንግዲህ በቃ እሄዳለሁ ካልክ ሰላምዬና ምናሴ አብረው መሄድ አለባቸው በማለትም ነበረ ወይዘሮ ሜላት ያዘዘችው። ካላመንሽኝ እሺ ሜሉዬ ካላመንሽኝማ፣ እሺ ሜሉ እንዳልሽ ይሁን በማለትም ምናሴና ሰላምዬ አብረው እንግዲህ ከአባታቸው ጋር ባዮሽን ለማየትና ለመጠየቅ እንግዲህ ወደ እስር ቤት ጉዞ አድርገዋል። ባዩሽና ሜሮን እንግዲህ ልትተኩስባት እንግዲህ ሽጉጥ የደቀነችባትና ሜሮንና ባዩሽ እንግዲህ አንድ እስር ቤት ውስጥ ይገኛሉ ማለት ነው። እናም እንግዲህ ሜሮን ላይ ያው ሽጉጥ ስለተደቀነባት ነገር እስኪጣራ ድረስ ብለውም እንግዲህ ሁለቱንም አንድ ላይ ይዘው አስቀምጠዋቸዋል እስር ቤት ማለት ነው። እናም ግን የሆድ ሆዳቸውንም ሲያወሩ ነበረ። በጣም የሚያሳዝንም ፓርት ነበር እንግዲህ እስር ቤት ውስጡ ነው እንግዲህ ባዩሽ እና ሜሮን እንግዲህ ንግግርም ሲያደርጉ እንዲሁም ደግሞ እርግብ ምን አይነት ልጅ እንደሆነች ሜሮንም ደግሞ ወደ ሴተኛ አዳሪነት እንግዲህ የተሰማራችው በባዩሽ ምክንያት እንደሆነም እንግዲህ ልክ ልኳን ስትነግራትም እርግብ ምን አክል መልካምና ጥሩ ሰው እንደሆነችም እንግዲህ ስትነግራት ነበር። ይህንንም ልትነግራት የቻለችው ባዩሽ እንዴትና እንዴት አምናሽ አንቺ ጋር መጣች፣ እንዴት አንቺ ጋር ልታርፍ ቻለች በማለትም እንግዲህ ስትጠይቃት ነበረ። እናም እንግዲህ ያው በፊት በጣም ተቸግራ እንደምትኖርም እንግዲህ ያው ያንን ነገር እንግዲህ በማንሳት የድሮ ትውስታዋን ወደ ሴተኛ አዳሪነትም እንግዲህ ማጣት ወዳልፈለግኩበት ያውም አንቺ ባነሳሳሽኝ ሀሳብ ወደ ሴተኛ ዳሪነት እንግዲህ ልገባም የቻልኩት በአንቺ ምክንያት ነው፣ ምክንያቴ አንቺ ነሽ ብላታለሽ ማለት ነው። እናም የእርግብን ጥሩነትና መልካምነትም እንግዲህ ከሜሮን እንግዲህ ተመልክተናል ማለት ነው። አሳልፌ ልሰጣትም አልነበረም፣ ነገር ግን ብሩን ከአንቺ መውሰር ብቻ ስለፈለግኩኝ እንጂ እርግብን ለአንቺ አሳልፌ ልሰጣትም አልነበረም። ግን ያው ፈጣሪ አጋለጠኝ በማለት እንግዲህ ሜሮን ለባዩሽ ነገረቻት ማለት ነው። እንግዲህ ባዩሽን ከእስር ቤት አስወጣሻለሁ የሚላት ሰውም ተከስቷል ማለት ነው። ነገር ግን እንግዲህ ሜሮን ሽጉጥ እንግዲህ የግድያ ሙከራ ስላደረግሽባት፣ እሱን ደግሞ እጅ ከፈንጅ ስለተያሽ እንግዲህ እሱን ነገር ያው ከበድ ይላል እና ነገር ግን ሜሮን ክስ እንዳትመሰርት ብሽ እሱን ነገር አስተካኪ በማለትም ተናግረዋል ማለት ነው። ሊያግዛት የመጣው ሰው ማለት ነው። መስፍንና ሰላምዬ እንዲሁም ምናሴ እንግዲህ ተከስተዋል። እስር ቤት ሰላምዬ እብድ ብላለች ማለት ነው። እናም እንግዲህ ያው እስር ቤት ካለች ድረስ እንግዲህ አላስፈላጊ ነገር ማሳየት አይቻልም፣ እና ሰላምም እንግዲህ ባዩሽን ስታይ አራስ ነብር ሁና እንግዲህ ያው ምናሴ ይዟት ሊወጣም ችሏል። ባዩሽና መስፍን ተፋጠዋል። ምን ብታደረግሽና፣ እንዴት እንደዚ ልታደርጊ ትችያለሽ? እኔ እኮ ድሮም አላምንሽም ነበር እጠራጠርሽም ነበረ ሲላትም ነበር መስፍን ማለት ነው። እናም እንግዲህ ባዩሽና መስፍን እንግዲህ ተፋጠው ለምን እንደዚህ እንዳደረገች ሲጠይቃት ባደረግኩት ነገር ምንም አልጸጸትም ብላ እንግዲህ በኮንፊደንስ ነበረ ባዩሽ ሜላት ላይ ላደረግኩት ነገር አንድም አልጸጸትም እያለች እየደጋገመች እንግዲህ በኮንፊደንስ ስትነግረው ነበረ እኮ ለምንድን ነው እንደዚህ አደረግሽው? ብሎ ሲጠይቃት ውድ የሆነውን ነገር ወስዳብኛለች እኮ ምንድን ነው እሱ? ብሎ ሲጠይቃት አንተን እኔ አንተን በጣም ነበር የምወድክ የማፈቅርህ በማለትም እንግዲህ እራሷ አስተዋውቃቸው እንግዲህ እራሷ በቅናት እንግዲህ በመንጨርጨር አሁን ላይ እንግዲህ ያለችበትን ሁኔታ ሁላችንም ተመልክተናል ማለት ነው። እናም እንግዲህ ወይዘሮ ባዩሽ እንግዲህ መስፍንን በጣም እንደምትወደውና እንደምታፈቅረው አንተ ግን ያኔ አይገባህም እና ካለሷ ውጭ እንግዲህ ምንም የምታየው ነገር የለህም እና ውዱን ነገሬን ወሰደችብኝ፣ እሱን ነው አንተን ነው በማለትም እንግዲህ ምስር ቤቱና ለመስፍን እንግዲህ የልጆች አባት ባለትዳር ከሆነ በኋላ ከረጅም ጊዜ በኋላ እንግዲህ ፍቅሯን ገለጸችለት ባዩሽ ከእስር ቤቱና ማለት ነው። በጣም የሚገርም ፓርት ነው። እናም እንግዲህ ውድና የተከበራችሁ አድማጭ ተመልካች ቤተሰብ፣ ያ እንግዲህ እየተንከራተተ ያለው ወርቅ አሁንም እንግዲህ በጣም በሚያሳዝን ሁኔታ እዛው ቦርሳ ውስጥ እንግዲህ ወይዘሮ ሜላት ቤት ይገኛል ማለት ነው። ተምቹም እንግዲህ እየተመላለሰ ቢፈልግም ሊያገኘው አልቻለም። ከእርግብ ጋም ትልቅ ሰጣ ገባ ውስጥ ገብተዋል ማለት ነው። ቦርሳዬን ቦርሳዬን በማለት እርግብ እንግዲህ ተምቹ ጋር ያው በድጋሚም አብረው ተኝተውም ተመልክተናቸዋል ማለት ነው። እናም እንግዲህ እርግብ አሁን ከሱ የምትፈልገው ቦርሳ እና ቦርሳውን ነው። እንግዲህ ስለ ቦርሳው ጉዳይ ደግሞ ዞሮ ዞሮ እንግዲህ ቦርሳው የማን እንደሆነና ውስጡ ምን እንዳለው በደንብ ተደርጎ እንግዲህ በቀጣይ ክፍል የሚታይ ይሆናል ማለት ነው። ወርቁን እንግዲህ ሰላምዬ ትደርስበታለች የእናቷ ወርቅ እንደሆነ ወይዘሮ ሜላትም እንግዲህ አባትሽ የሰጡኝ ቦርሳ ነው ብላ ለሀና ትሰጣታለች ማለት ነው። ሀናም እንግዲህ ያ ቦርሳ የተምቹ እንደሆነ ስለምታውቅ ቤት ፈልጋው ስላጣችሁም አሁን እንግዲህ ወይዘሮ ሜላት ስትሰጣት እሷም ወደ ቤት ይዛው ትሄዳለች ማለት ነው። ያንን ቦርሳ ሰላምዬ ከፍታ ታየውና ወርቅ ሆኖ ታገኛለች። ያ ወርቅ ደግሞ የእናቷ እንደሆነ ታውቃለች። ሀና ያንን ወርቅ አታውቀውም፣ ወርቅ መጥፋቱን እንጂ የወይዘሮ ሚላት ወርቅ ምን አይነት እንደሆነም አታውቅም ማለት ነው። እንግዲህ ወርቁን ሰላምዬ እያገላበጠች እያየችው ባለበት ታይም ተምቹ ይከሰታል ማለት ነው። ተምቹ ያ ወርቅ እንግዲህ ከቦርሳ ውስጥ ወጥቶ እየታየ መሆኑን እንግዲህ ሰላም እና ተምቹ ተፋጠዋል። ሀናም እንግዲህ ግርም ብሏት እንግዲህ ፈጣ እየተመለከተቻቸው ነው። ያ ማለት ደግሞ ቦርሳው የተምቹ ፍቅረኛ ነው። ያ የተምቹ ፍቅረኛ ማን እንደሆነች ደግሞ እንግዲህ እርግብ መሆኗ ይፋ ይወጣል ማለት ነው። በቀጣይ ክፍል እጅጉን በጣም የሚያጓጓ እና ልብ አንጠልጣይ የሆነ ፓርትም እንመለከታለን ማለት ነው። ወርቁን እንግዲህ ምንስ ይደረግ ይሆን? ተምቹስ ምንስ ይል ይሆን? የሚለውን ነገር ደግሞ በቀጣይ ክፍል እንግዲህ አብረን የምናይ ይሆናል ማለት ነው። ለዛሬ ይዝላችሁ የመጣወት የክፍል መቶ ሁለት እንግዲህ የኖላዊ ድራማ ይሄን ይመስላል ማለት ነው። እዝራና ሀንዬም እንግዲህ እጅጉን በጣም እዝራ እኔ ከዚህ በላይ ከአንቺ ጋር ብሬ መጓዝ አልፈልግም፣ አንቺ ጋር መቀራረብም አልፈልግም፣ ልቤ ወደ ፍቅር እያመራና እያደላ ነው በማለትም እንግዲህ ሀናን ከዚህ በኋላ እኔና አንቺ ከዚህ በለጠ ልንቀራረብ አይገባም በማለትም እንግዲህ ነግሯታል ማለት ነው። ሀናም እንግዲህ እንዴት እዝራ እንዴት እንደዚህ ሊሆን ይችላል በማለት ሀናም እንግዲህ ክፍት ብሏት ስቅ ብላ እያለ ችም ተመልክተናታል ማለት ነው። በቀጣይስ ምን ይፈጠር ይሆን የሚለውን ደግሞ አብረን የምናይ ይሆናል ማለት ነው። እዚህ ጋር እንግዲህ ሀና እዝራን እንዳፈቀረችው ነው የተመለከት ነው ማለት ነው። ልዩ የሆነ እንግዲህ ስሜት እንዳላትም ተመልክተናል ማለት ነው። ይህንን ነገር እንግዲህ ወደፊት ደግሞ በሰፊው የምናይ ይሆናል ማለት ነው። እንግዲህ አድማጭ የተመልካች ከእናንተ የሚጠበቀው ሳብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ማለት ነው። እኛም ደግሞ እንግዲህ የምናየውንና የምንመለከተውን እርስ በራሳችን ሀሳብ አስተያየታችንን ሼር በማድረግ እናጋራለን ማለት ነው። ለነበረን ቆይታ እጅጉ በጣም አድርጌ አመሰግናለሁ። ኖላዊ ድራማ ከጅምሩ እስካሁን እስካለበት እስካለበት ፓርት ድረስ ሁሌም ልብ እንዳንጠለጠለና ሁሌም አዳዲስ ነገርን እንግዲህ ፈጥረው እያሳዩንም እያስተማሩንም ይገኛል ማለት ነው። ወደፊት ደግሞ አሁን እንግዲህ እድጉም በጣም ልብ አንጠልጣይ የወርቁ ጉዳይ እንግዲህ ሰላምዬና ወርቁ ተገናኝተዋል ማለት ነው። ያ ቦርሳ ደግሞ እንግዲህ የእርግኝ ነው። ተምቹም እንግዲህ ተፋጠዋል ማለት ነው። ምን ይፈጠር ይሆን? በቀጣይ ክፍል እሱን የምናይ ይሆናል። እስከዛው ድረስ በያላችሁበት ቸር ሰንብቱ እያልኩኝ እንግዲህ እኔ ለዛሬ እዚህ ጋ አበቃሉ ማለት ነው። ላይክ እና ሰብስክራይብ እንዳይረሳ፣ ውድ ቤተሰብ ባላችሁበት ሰላማችሁ ብዝት ይበልልኝ።